የፉክክር ቤት ሳይዘጋ አደረ ይላሉ እናቶቻችን ሲተርቱ ማለት ነው። ሀይምዬ የእኔ ቆንጆ ማለት ነው። አንችም አሪፍ አይቸኩልም እንዳልሽው፣ አንችም ሽጉጥ አድርገሽ እንደ ብሩኬ መጣሽ ይሻላል። በቃ እንደ ምን ይሻላችኋል? የእውነት ነው ምላችሁ ቤተሰቦቼ። ብሩኬ ግን አመጣጡ ዛሬ በቃ ለመፍታትና ና አንዳንድ ነገሮችን ለማስተካከል ይመስለኛል ኤልዳናን ጥሎ ብቻውን የመጣው መሰለኝና ና ያው ነገሩ እንደጠበቀው አደለም። ሀይም ያው አጉረም ቢሆን ስልክ ያነሳችለት የፈቀደችው ግን ደሞ እሷም እንዳያችሁት ባያክል ያው ለራሱ ቆንጆ ነው። ሁሉም ሰው ለራሱ ቆንጆ ነው ያው እናንተ የተቀበላችሁ ሰው ቡሩኬ ስለሆነ ነው። ግን ቢሆንም ያው ሀይሚዬም የራሷን እንግዲህ ዛሬ ቡሩኬን አንድ ሰሞን ሻንጣ ብላ ነበር። ያው እሷም ለምን ይቅርብኝ፣ አሪፍ አይቸኩልም፣ አንተ አበሸከኝን እኔም አበሽቃለሁ በማለት እንግዲህ ያው እሷም ሽጉጥ አድርጋ መታለች። በነገራችን ላይ ቤተሰቦች፣ ሁለቱም እኮ የምር አደነም፣ በእውነት ነው የምላችሁ። ሁለቱም የምር መሰላችሁ። ቡሩኬም ኤልዳናን ይዞ የመጣው ሀይሚን ለማብሸቅ ነው። መቼም እንደ ሀይሚ የሚሆንላት የለም። እንደ ሀይሚም የሚወዳት ሴት የለም። እንደ ሀይሚም ቦታ የሰጣት ሴት የለም። ሀይሚችም ብሩኬን በጣም ትወዷለች። ይህን ጄኔ ይዛ የመጣችው ብሩኬ እሱ ያደረገውን ያው አሪፍ አይቸኮልም እንዳለችው እኔም በዛ ትኳት መጠን እዤ መጥቼ ብሩኬ አንጀቴን እንዳሳረረኝ እኔም ማሳረር አለብኝ በማለት ነው ይዛ የመጣችው። ከዛ ኮ ከካሜራ በኋላ ኮ ያው ይለያያሉ ከልጁ ጋር ማለት ነው። እና ልጁ ለካሜራው አዲስ ነው እንዳያችሁት በጣም ይፈራ ነበር። ሰላም በል ራስን አስተዋወቅ። ከዚህ በኋላ ከህይወት ይወጣ ከእሱ ውጭ የሚደበቅ ነገር የለም። ስትፈልገኝ ከእሱ ጋር ነው የምታገኘኝ በማለት ነው ብሩኬ ነበር ነበር ያወራችሁ። እና ያው አላደን የአገሬ ተረት ምን ይባላል፣ ዛሬ ተረት አበዛውባችሁ። ማሽላ እያረረች ትስቃለች ይባላል። እና ብሩኬ ውስጡ መችም የራሳችሁ የሆነውን ነገር ማንም ሰው እንዲነካባችሁ አትፈልጉም። ማለት ውስጡ እያረረ በጣም ይስቅ ነበረ በጣም ይስቅ ነበረ። የሀይሚ ስራ ግርም መብሎት ማለት ነው። ብዙዎቻችሁ ብዙዎቻችሁም ያው ቡራን አያክልም፣ ማን እንደ ቡራ የእናቱ ልጅ እያላችሁ ነበረ እና አዎ፣ ምክንያቱም ስለተቀበላችሁትም ነው። ብሩኬና ለሷም አይደለም እናንተ ወዳችሁ፣ እንደዚሁ በቪዲዮ አይታችሁ ወደዳችሁ። ተውና አጠገቡ ያለችው ሀይሚ እንኳን እንደ ብሩኬ የሚሆንላህ ሰው የለም ማንም ግን ያው ብሩክ ያደረገውን እኔስ አሪፍ አይቸኩልም ብያለው። ለምን አላደርግም ነው በቃ የፎከረቻትን ያደረገቻትን ና ብቻ ከባድ ነው። በተለይ የቡታጀራ ይቱ በሮች ምን እንደሆኑ አላውቅም። ቤተሰቦች የእውነት ምን እንደሆኑ አላውቅም። ህይወት እንደዚህ ነው እንዲ እግዚአብሔርን ፍቅር እንደዚህ ነው እንዳደነም እኮ ፍቅር እኮ መታገስ ነው። ፍቅር እኮ ያንን ሰው ትዕግስት ጥግ ድረስ መጠበቅ ነው ና የቡታጀራ ዩቱበሮች ምን እንደነካቸው አላቅም ተው ብለናል። እኛ ስለምንወዳቸው፣ ስለምናከብራችሁ ነው። በእርግጥ ቡራና ሀይሚ የእውነት ተለያዩ አይለያዩም። ዋቸ ውስጥ ሀይሜ እንዴት አይን አይኑን እንደምታይ ራሱ ተመልከቷት ቪዲዮ ላይ ማለት ነው። ቡሩኬ እንዴ በስስት እንደማያት ሁለቱም፣ የብሽሽቅ ነገር ያው የፉክክር ቤት ሳይዘጋደር አይነት ነገር ነው። ጨዋታውን ያዙት፣ ሁለቱም እየተፎካከሩ ነው። ግን ይሄ ነገር ዛሬውን ቡሩኬ የመጣው ነገሩን ለማብረድና ነገሮችን ሀይሜን ጠርቶ ለመፍታት ነበር። ግን ያው እሷም ይዛ መጣች፣ ነገሩ ተባባሰ ቀጠለ ማለት ነው። ነገ ደግሞ ቡሩኬ ያው እኔም ከዚህ በኋላ የማናችሁንም ስድብም አልሰማም ከዚህ በኋላ በኋላ እኔም የራሴን ነገር እቀጥላለሁ እያለ ነው። እሱ ደግሞ ነገ ከልዳ ጋር መጥተው ሀይሚን ሊጠራት ነው። አስቡት እንግዲህ እግዚአብሔርን ቤተሰቦቼና፣ አረ በህግ አምላክ እንደው ለእኛ ስትኑ እኛ ምን ጠብቀው ሀይሚና ብሩኬ መቼ ነው በፍቅር የሚመጡት? እያለን የድሮ ፍቅራችሁ እኮ ናፈቀን፣ በእውነት ናፈቀን። ያ የድሮ ፍቅራችሁ እርስ በርስ የምትቀላለዱት ነገር፣ እርስ በርስ የምትሰጣጡ ስጦታ፣ የፍቅር ስጦታችሁ ያ ያ ነገራችሁ ነው እኛ ናፈቀን። እኔ የፉክክር ነገርማ ሚዲያውን እኮ አለቅልቆታል። አንዷ ባለትዳር ስትጣላ ሌላ ይዛ ትመጣለች። ይሄ ደንባችን ባህላችን አይደለም። እውነቴ ነው የምለው ና መቼም ለእናንተ ስራ ይሆናል፣ ግን ብዙ በእናንተ ዙሪያ ብዙ እናንተን የሚወዷችሁ ቦታ የሰጥቷችሁ የሚያከብሯችሁ ወጣቶች ናቸው። በሙሉ እንደእናንተ ያሉ ምን የመሳሰሉ ሸበላ ወጣቶች ናቸው። እናንተ የሚከታተሉት ከወንድም ከሴትም። ና አንዳንዴ እነሱንም ደግሞ የሚያስተምር ቪዲዮ ይዛችሁንም ብትመጡ፣ በተለይ ፌሞሶች ታዋቂዎች፣ ዩቱበሮች እውነቴ ነው የምላችሁ ደስ ይለናል። በተለይ ደግሞ ቡታጀራዎች እውነት ብሷል፣ ብሷል፣ ብሷል፣ ብሷል፣ እንዴተው እንጂ እንዴ የቡታጀር አንቆች ሚዳውን በአንድ እግር ያቆማችሁ እኮ እናንተ ነበራችሁ። ዛሬ ያልሆነ ቦታ እየገባችሁ ነውና ሀይሚና ቡሩኬም ከዚህ ከፉክክር ነገር ውጡ። ቡሩኬም እንዳታረገው፣ የእውነት እንዳታረገው። ቡሩኬ በጣም ያው ብቻ ከባድ ነው፣ ቤተሰቦቼ፣ የእውነት ከባድ ነው። የፉክክር ነገር መጨረሻ አያምርም፣ ጥሩ አደለም። እሷ ይዛ መጣች አሪፍ። አይቸኩልም እንዳለችው፣ ነገም ደግሞ ቡሩኬን የራሴን ብሏል፣ ከዚህ በኋላ ከህይወት ይወጣ ከዚህ በኋላ የራሴን ህይወት ጀምሬ ያለው ማን ይባላሉ አለ ቅዱስ ቅዱሳው ቅዱስ ያለው ነገር ሁሉ ሀይሚ ከኔጋ ናት ምን የሚደበቅ ነገር የለም ሀይሚ ስትፈልጋት ከኔጋ ነው የምታገኛት እያለ ነው እራት የሚጋብዘሽ ያነ ቡርኪ ባለፈ ብለዋለች አደለ አያችሁ አደለ ባለፈ የቀሚስን ቀሚሱ ቢኖር ምን ዋጋ አለው እራት የሚጋብዝ የለም እንጂ ብላለች አያችሁ ግን ነገራቸውን እንዴት በጭንቅላታቸው እንደሚይዙ እሱ ደግሞ እራትም ጋብዛት አለውና ብቻ ቡራና ሀይሚ ተውበጋ አምላክ የእውነት እኛ በጣም ነው የምንወዳችሁ ብና